ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ዛሬ በቮይስ መጥቻለሁ ማለት ነው። እና መጀመሪያ መናገር ምፈልገው ትላንትና በጣም ብዙዎቹ ተንጫጭታችኋል። እኔ እየተሰማኝን ነው ማውራት። ሲቀጥል ደግሞ የኔን እየወሰዳችሁ አይደለም ማውራት። በቪዲዮ አስቴት መስጠትን ልመዱ ማለት ነው። እያንዳንድ ገባሽ አይደለ? እኔ ሲቀጥል፣ እኔ ማለት ነው ልንገራችሁ እንደ ትንንሽ ዩቲበሮች አይደለም፣ እንደ ትልልቅ ዩቲበሮች ራሱ ስለኔ ለሚያወራ ሰው ወይም ደግሞ ለኦዲንስ መልስ ሰጥቼ አላውቅም። ወይም ደግሞ እንደዚህ አላችሁ እንደዚህ አላችሁ አልልም። ግን ምለው ደግሞ ስለ ሩታ የሆነ ነገር ቢሉ ምናምን እዛ ሰፈር ነው መወቅሳቸው። ገባቸው አደለ? እና ትናንትና እኔ የተሰማኝ ነው በቃ አለቀ። እናንተም የተሰማችሁን አውሩ ብያለሁ ቪዲዮ ላይ ማለት ነው። ገባቸው አደለ? እኔ ለእህቴ ይሄ አይገባትም አለቀ። ያልኩት ሌላ ነገር ምንም አላልኩ። ስለዚህ በራሳቸው አስቴት መስጠት ልመዱ። ሲቀጥል ደግሞ እኔ የተሰማኝ ነው አለቀ። እንደዚህ አልሽ፣ እንደዚህ አልሽ፣ እንደዚህ መሆን የለበትም፣ እንደዚህ መሆን የለበትም፣ እንደዚህማ አትበሉ ማለት ነው ገባቸው አይደለ። በቃ ለሩታ አይገባትም አለቀ። ሩታ በራሷ ትተማመን አለቀ። ሩታ በራሷ ቤት አትፈር አለቀ። አትፈር፣ ኦኬ። ግን እኔ የተሰማኝ ነው ያወራሁት ለእሷ አይገባትም አለቀ። እኔ ትልቅ ነገር ነው እያሰብኩት። ኦኬ፣ ዛሬ ሰፕራይዝ አለ ተብሏል። እንጠብቃለን በጉጉት ምን እንደሆነ ማለት ነው። አይኖ ያው እናቷ ቤት ነው፣ ግን የመጀመሪያ ልጅ ነው የወለደችው፣ ለዛውም ወንድ ልጅ ነው ጠብ ያደረገችው ማለት ነው። ስለዚህ እኔ ቅውጥ ተደርጎ ነው ያሰብኩት። ስለዚህ ማለት ነው ልንገራችሁ፣ ዛሬ እንግዲህ መኪና ገዝቶ ይስጥ፣ ምን ይስጥ፣ ምን ይስጥ አላቅም፣ ግን አዲስ አበባ ደግሞ የራሷ ቤት ስትገባ ደግሞ በትልቅ ሰርፕራይዝ እንደሚጠበቅ ወይም ደግሞ በቃ በጣም ትልቅ ሰርፕራይዝ ነው የምጠብቀው፣ ልንገራችሁ አለ በዚና በዚህና በዚህና በዚህ በኩል ገባቸው አደለ? ቢያንስ የሩታና የአብርሽ አድናቂዎች ራሱ ኢትዮጵያ ቢገቡ ማለት ነው። በአንድ በኩል የሱና የሷ አድናቂዎች፣ በአንድ በኩል የሱና የእሷ ቤተሰቦች አንድ አይነት ለብሶ ቆሞ ሩታና አብርሽ መሃል ላይ ወደ ቤት እንዲገቡ ነው የኔ ደስታ ማለት ነው። እኔ የምመኘው በቃ ትልቅ ነገር ነው። እንደናንተ ኮታኩት እንደናንተ ሃፒ በርስ ዴ ለቴ ለቴ ልጅ ከዚህ ሰፕራይዝ እንዲደረግ እያደረግኩት ራሱ እንደዚህ አይደለም ገባቸው አደለ? ዲኮር ማለት ነው። እንኳን ወልዳ ለዛውም ደግሞ ትልቅ ፌመስ ወይም ደግሞ የመዳም ቀሞች ፌመስ ዩበር ናቸው ማለት ነው። ገባቸው አደለ? ወይም ደግሞ ብዙ ሰዎች የሚያውቃቸው ዩቱበር ናቸው አብርሽና ሩታ ማለት ነው። ገባቸው አደለ? ስለዚህ እንዴት እነሱ በዚህ በወረደ ነገር እንዴት ሩታን ይቀበሏታል ነው፣ አለቀ የኔ ሀሳብ ማለት ነው። ገባቸው አደለ? በቃ ሀፒ በርስ የሚባለው ዌልካም ቤቢ፣ ከዛስ ፊኛ፣ ግድግዳ አንዳንድ ጠብ ጠብ ከዛስ ይሄ አልጋ ላይ እንትን የተባለው እንደ በቃ ይሄ ነው ይሄ ነው በቃ አበባ ከግቢ ውስጥ ፅጌረዳ አበባ የአንድ ፍሬ አበባ በትነውት ምናምን ይሄ ነው በቃ አለቀ ለእናንተ ባለው ነው ሰው ባለው ነው ሰውማ ባለውማ እኛ ኦኬ እኛ ዳሃዎቹ እናክበር ግን ሩታ ለዚህ አይገባትም ሩታ እየሰራች ነው እየለፋች ነው አመት ሙሉ አልቅሳለች ገባችሁ አደለም ልጇን ተሸክማ አመት ሙሉ አልቀሳለች ያ ያለቀሰችው ዋጋ ይሄ አይደለም ገባችሁ አይደለ እንዴ ሰው በአቅሙማ አዎ እኔ እኮ ለምን ሀብታም አልሆኑም ዳሆቹ ለምን በአቅሙ አላከበሩም አይደለም እኮ እያልኩት ግን ለእሷ ይሄ አይገባትም በጣም ትልቅ ነገር ነው የጠበቅኩት የዛሬን ደግሞ እንጠብቃለን ምን አይነት እንደሆነ ምን አይነት ጊፍት እንደሆነ ወይ ደግሞ ምን አይነት ትልቅ ነገር እንደሆነ እንጠብቃለን ሰው ማኪና ማኪና አላቸው ማኪና አያስፈልግም መጀመሪያ ቤት ይግዙ ወደ ራሳቸው የራሳቸው ቤት ይግቡ። ገባቸው አደለ? አሁን አዲስ አበባ ተከራይቶ የራሳቸው የሰው ቤት ነው። የራሳቸው ቤት እንዲገቡ ምኞቴ ነው። ኔ ማኪና አላቸው ቆርቆሮ አያስፈልግም። አስር ቆርቆሮ ሀያ ቆርቆሮ ቢጋጭ እኮ አለቀ። ቆርቆሮ እኮ ከተበላሸ ተበላሸ ነው፣ አለቀ። እኔ ልንገራችሁ፣ ምንም ብር ፍስስ ቢል በቃ ሀብታም ሆኜ ነው እንጂ ማኪና ምገዛው ማኪና ገዝቼ አልሰራም። ምክንያቱም አንድ የማኪና ከተበላሸ ተበላሸ ሚሊዮነር ወላችሁ ሶስት አራት መቶ ሚሊዮን ሲኖራችሁ ገዙ፣ ማኪና ማለት ነው። ገባችሁ። ምክንያቱም ማኪና ከተበላሽ ለማሰራት ደግሞ ሌላ ጣጣ ወሽጣችሁ፣ ብር አታተርፉም። ስለዚህ እኔ ማኪና ምኞቴ አይደለም፣ አልወድምም። ገባችሁ። ግን ለመመላለሰ ይሄ ታክሲ ላይ እንዳትቆሙ ያስፈልጋል ማኪና። አለቀ። ሌላ ግን ከባድ ነገር አይደለም፣ ቆርቆሮ ማለት ነው። ለሩታ አሁን ቆርቆሮ ተገዝቶ እንዲሰጥ አይደለም የምፈልገው። ገባችሁ። በቃ ትልቅ ነገር እንዴ ልበላችሁ። እንዴ ብዙ ነገር እኮ አለ። በቃ ብዙ ነገር እንዴ አንገቷ ላይ ግንባሯ ላይ እጅዋ ላይ ከእግሯ ጀምሮ ወርቅ ያስፈልጋታል ገባችሁ ወርቅ በቃ ጽድት ብላ እንድትስቅ በቃ ምፈልገው ማለት ነው ገባችሁ ለምን የሁለት መቶ ወርቅ የሁለት መቶ ሺህ ወርቅ እሱ ትንሽ ነው የሁለት መቶ ሺህ ማ ለእኔም አለኝ ባለፈው የገዘውት ኖ የሁለት መቶ ሺህ ማ በጣም ሲምፕል ናት አይደል እንዴ አስር ግራም ወይም ደግሞ አስራ አምስት ግራም ራሱ አደለችም። የሁለት መቶ ወርቅ ማለት ነው በጣም ትንሽዬ ና አስር ግራም እንደዛ ናት። ግን እኔ የምፈልገው በቃ ትልቅ በቃ ወንድ ልጅ ወልዳለች፣ ብዙ ተሰቃይታለች፣ አልቅሳለች። ያ ሁሉ እረፍት የላትም አርግዛ እንኳን አንድ ቀን አላረፈችም። ስለዚህ በትልቅ ነገር ነው እኔ ሩታን የጠበቅኳት። ገባችሁ አደለ? ጓደኞቹ አንድ ብረት እንደዚህ እንደ ጎል ወጥሮ አበባ ወጥሮ፣ አንድ እዚህ ዱባይ ስንት ብር ነው? ሀያ ብር የሚሸጠው አበባ በዚህና በዚህ ተደርጎ፣ ከዛ በኋላ የአምስት ሺ ኬክ አድርጎ ግቢ ላይ ቆመሽ ቁረጪ። እንዴ ምን አስባችሁት ነው? ምን ሩት ኮናት፣ ሩት ኮናት። ገባችሁ እኔ እንኳን ማለት ልንገራችሁ፣ እኔ እንኳን የመዳን ቀም ማለት ነው ኢትዮጵያ ሄጅ አግብቼ እንኳን ባሌ እንደዚህ አይቀበለኝም። ልንገራችሁ፣ እንደዚህ አይቀበለኝም። አት ይው ውስቲ፣ ይው በጣም እንኳን ሩታና አብርሽ ፌመስ ዩቱበሮች አይደሉም። ይው በጣም ትንሽ ጀማሪ ቲክቶከሮችን ይው፣ ውስቲ ምን አይነት ቤት ውስጥ ከግቢ ጀምሮ ምን አይነት ዲኮርና ምን አይነት ባንድና ምን አይነት ኬክና ምን አይነት ዳቦና ምን አይነት የምግብ ዝግጅት እና ምን አይነት ነገር እንደሚቀበሉ ማለት ነው ገባችኋል? በቀ ሩት አይገባትም፣ አለቀ። እኔ የተሰማኝነው የራሴ ነው። የራሳችሁ ጉዳይ የራሳችሁን አስቴት ስጡ። አለቀ። በእኔ አስቴት አደለ የምትመሩት። እኔ በራሴ አስቴት ነው የምመራው። እኔ ቪዲዮ አይቼ ነው ማውራው። እኔ የራሴ ነው። አለቀ። በእናንተ ጭንቅላት ሌድ አልችልም። ገባችዋ? ስለዚህ እኔ አይገባትም ብያል። አይገባትም ይገባታለ ያላችሁ ደግሞ እንደናንተ ደግሞ ኮታኩስ ስለሆናችሁን። አለቀ። ለእቴ ግን ይሄ አይገባትም ብዬ ወታ ገባችሁ። ሃፒ በርስቴ ይሄ በጣም ቀላል ሲምፕል፣ በአምስት ሺህ ብር የሚዘጋጅ ሃፒ በርስቴ። የህፃናት የእነሱ መቶ ኬ እንኳን ሲከበር እንደዚህ አልተ እንደ ምን አስባችሁ ነው? መቶ ኬ እንኳን ወይም ደግሞ አምሳ ኬ ሲያከብሩ እንኳን እንደዚህ አይደለም። ዩቱበሮች ማለት ነው፣ የቡታጅራ ዩቱበሮች። ሩታ ከሆስፒታል ወልዳ፣ ወንድ ልጅ ወልዳ ስትመጣ አቀባበል እኔ ማ ከመኪና ስትወርዱ እንኳን በቀይ ምንጣፍ ነበር የጠበኳት እግዚአብሔርም ሳምሰኬ እና አስር ሺህ ኬ ሲያከብሩ የቡታጀረ ዩቱበሮቹ የሚቆርሱ ኬክ ደግሞ ብርቅ ነው። እንደ ለእናንተ ደግሞ ኬክ ይላሉ እንዴ! በቃ በቃ፣ ትልቅ ነገር ለሩታ የሚያስፈልጋት አለቀ። ትልቅ ነገር የወርቅ ልብስ ራሱ ቢገዛላት ምን ያንሳታል? ምን ያንሳታል? ለቴ ማለት ነው። አቃለው ተስማምተው ነው የሚሰሩት። አቃለው እኛ ደግሞ አስቴት እስከሰጣን ድረስ እንሰጣለን። አለቀ። አስቴት ሰጪዎች ነን አይደል? እንሰጣለን፣ እናወራለን ተስማምቶ ይስሩ፣ ምንም ይስሩ። ነገር ግን ለሩታ ይህ አይገባትም። አዎ አይገባትም። ይገባታል ያላችሁ፣ አዎ ይገባታል ብላችሁ ማውራት መብታችሁ ነው። ግን ትዝታን እንትን አትበሉ። እሺ፣ በትዝታ ጭንቅላት አትመሩ። ምን አይነቶች ናቸው? እንደውም አታናድዱኝ። እያንዳንድሽ ነው ማጥበሽ። እሺ፣ ስምሽን ጠርቼ ማለት ነው። ራሽን ቻይ። እኔ አነካሽም፣ አትንኪ። አለቅ ምን ነው እናቴ፣ ትዝታን በግድ ልንካት ነው? በግድ የኔን ስም ለምን አንስታ ራስሽን ችለሽ አውሪ የራስሽ ቪዲዮ እንትን ብላችሁ አይታችሁ በቪዲዮ አስቴ ስጡ እንዴ ምንድን ነው ሰው ሰውን መሆን እንዴት ነው የሚፈልገው በእግዚአብሔር ስም ቤተሰብ ሰላማችሁ ይብዛልኝ እስቲ ምን አይነት እንደሆነ እንግዲህ እናውቃለን ዛሬ እንግዲህ ሰፕራይዝ አለ ተብሏል እንጠብቃለን እስቲ